ታፍሩበታላችሁ ባይዘይ መሐመድ በጣም ነው የምትሸማቀቁበት። ዊ መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶክን እያደረግነው ያለ ነው። ምንድነው መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ፣ የሚያሳፍር እንዲሆን እናደርገዋለን ገና። ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርታው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው። ይሄንን ኬዝ ይመስለኛል ቪዲዮ የሰራሽው ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ፣ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ። ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አርገውልኝ ነበረ፣ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጻፍ ቁርአንህ ላይ ሌለ ሐዲስ ላይ ሌለ። ለሰዎች እንዲስማም አድርገህ የምንነግረው ነገር ውሸት እንደሆነ ያውቃል። ለማያቁ ቁርአን ላይ ያለ ነቢይህ እንደዛ አስተማረ ስለሚመስላቸው ልሸውት ይችላል። እንደዛ በማድረግ ነው ህዝቡን የያዛችሁት። በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ ኡስታዝ ካሊድ ድጋሚ ጥሪ አቀርብላለሁ። መወየት እንችላለን መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ፣ ኤኒ ሼክ ነቢያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስ ቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤት የመጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከእኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ፣ አንቺ ቤት መጥቼ መወያይ እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል፣ አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው ዘጠኝ ሰው ነው አይደል? ስምንት ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አሪያ ምሳሌ ይሆናልን መወያየት ይችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አሪያ ምሳሌ የሚሆን ማንኛው ነው? አሸማቃቂ ያስተምሩን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወየት እንችላለን። ዩቲ መቶ ፐርሰንት እርግጠኛው የነግርሻለው ሻለው አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን ምልክት መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም፣ አንዱ ኡስታዝ አይወያይም። ነብዩ ለሰዎች አሪያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት ሚወያየለም አምሹር አም ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ ሦስት ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መቶ መወያየት ወኔ ይጠይቃል